ስላረጋግጥ በጣም ጥሩ ግን፣ በአይኔ ካላዩ አላምንም። ምን ማለት ነው? በአይኔ ካላዩ አላምንም ማለት እራሷን ማየት እፈልጋለሁ። አንቲ አማይል እን ሬሷን ቆፍሬ እንዳውጣ እንዳውጣን የፈለግከው እሱ? እንዴት እንደምታደረጉ አላውቅም፣ ብቻ ማየት አለብኝ። ካላዩ አላምንም። ይኸውልህ፣ አስወግዳት አልከኝ፣ አስወገድኳት። ሬሷን ታሳይኛለህ አሁን ማየት ፈለግኳ። ይዛና ይበቃል። በሰላም ወንድም ይልቀቁ ተሳስተህ ለመዛት እንዳትሞክር፣ አስክሬኗን አሳይ፣ ወንድም በሰላም ወደ አንተ ይመጣል። አስክሬኗን ኮፍሬ ማውጣት አልችልም፣ ገባህ? እባክህ እሱ ያንተ እንጂ እኔ ችግር አይደለም። አስክሬኑን ካላየ ወንድመ፣ ነርሰው ሄሉ ጣሉ። ምናልባት ከናቲ ጋር ትሆናለች አንተንም እየተጫወተችብህ ነው ሲለው አቤኔም እራሱን መቆጣጠር ያቅተውና አዳንም እንቅ አድርጎ ይዘዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የ ቻናል የቤተሰቦች አዲስ ለሆናችሁ ሰብስክራይብ በማድረግ አዳዲስ ክፍሎች ሲደርሱ እንዲደርሳችሁ ቶሎ ወደ ደወል ምልክቱን መጫን እንዳትረሱ ዜማዬን ከመንገድ በሚሄድበት ሰዓት አየኋት ብሎ ለአዳ ይነግረዋል አዳ ምንድነው እየቃዠህ ነው ወይ ተረጋጋ እንጂ አቤኒ እያለ በሚለውም ሰዓት ግን እሱ እውነትም አይቷትም ስለነበረ አቤኔ አይቻታለው፣ አዳ አይቻታለው፣ እዚህ ጋር ነበረች ይለዋል። ታዲያ ከይሃት የት አለች? ደግሞ ካለች እንዲ አንተን አይታ ለምን ታልፈሃለች? ብሎ ያረጋጋዋል። አቤኔ አይቻታለው፣ አሁን እዚህ ጋር ነበረች ይለዋል ደጋግሞ በሚለው ሰዓት የታለች? እሺ እስኪ ከይሃት የት አለች? ብሎ እሱም ዞር ሲል የለችም አጠገቡ። ዜማዬም ግን እሱንም አይተዋት ስለነበረ ዞር ብላ ትደበቀዋለች። ወደ ቤት ይመለሱና ቤትን ከመጡ በኋላ አቤኔም፣ ተረጋጋ ምንድነው ይሄን ያክል ማታም አየኋት ቤት እያልክ ነበረ፣ ራስህን ከዚህ በላይ መጉዳት የለብህም። እሷ በህይወት ካለች ታዲያ ለምን ባንተ ትደሰታለች በስቃይ? ብሎ አዳም ያረጋጋዋል። አቤኔም እኔ ምንም አላውቅም፣ እኔም አይቻታለሁ ግን እመነኝ እውነት አይቻታለሁ ብሎ እውነቱንም ይነግረዋል። አዳም፣ ተረጋጋ ምናልባት አንተ ይሄንን ዝም ብለህ እሷንም ትጠብቃት ትሰቃይ ይሆናል ብሎ እሷ ምናልባት ከናቲ ጋር አብራ ትሆናለች ይለዋል። አዳ ሌላ ነገር አትቀበጣጥር እና ደግሞ ስለ ዜማዬ መጥፎ ነገር ልታወራም አልፈቅድልህም ብሎ አዳ ላይም በቁጣ ያዋራዋል። ታዲያ ምን ልል እችላለሁ? አንተ እንዲህ ስቃይ ውስጥ ሆነክ ታዲያ ለምን አይተሃት ከሆነ ለምን መጥታ አትነግርህም ብሎም ይለዋል። በዚህን ሰዓት አቤኔም እኔ ምንም ግራ የገባኝ እሱ ነው እሷ ይህንን ስቃይ እኔ ሁሉ ሳሳልፍ አይታኝ ዝም አትለኝም ግን ያልገባኝ ነገር አለ ምናልባት ችግር ውስጥ ብትሆንም እንኳን ይናገራል አቤኔ አዳም ምናልባት እኮ ከናቲ ጋር እሷም ከሱ ህይወት ጋር ቀጥላ በደስታ እየኖረች ይሆናል አንተ እንዲህ ትሰቃያለህ ብሎ በሚናገረው ሰአት ተናዶ ተነስቶ አንገቱንም አንቆ ይዘዋል አዳም በጣም ይጎዳል እንዴት አድርገህ ነው እኔ ላይ እጅህ የምታነሳው ትላንትና እዛው መንገድ ላይ ጥላህ በሄደች ሴት ብሎ አዳም ተናዶበት ቤቱን ጥሎ ይወጣል። አቤኔም በጣም አዝኖ ጭንቅላቱንም ሲነቀንቅ ነበረ። ምን አደር ምንድነው ያጠፋሁት? ወንድሜን አስቀየምኩትም እያለ ዜማዬም አሁን ላይ ወደ ልዑል ስልክ ትደውልና ልዑልንም እንድታገኘውም ታደርጋለች። ግን ደግሞ ኢዛና ወደ ኢዛና እድልንም አስወግዳት ብሎ ባዘዘው መሰረት ልዑልም ኢዛናንም ለመናገር ስልክ ወደ ኢዛና ይደውላል። ልዑልም ስልኩን በደወለ ሰዓት ኢዛናም እየተጫወተ ፑል ስለነበረ እና ምንድን ነው አሳካኸው እንዴ ብሎ ይጠይቀዋል። አዎ ባልከኝ መሰረት እድልንም አስወግጃታለሁ፣ ነገር ግን ወንድሜ አሁን መልቀቅ አለብህ ይለዋል። ስማኝ ከኔ ጋር ጨዋታ መጫወት ይህንን ዋጋ እንደሚያስከፍልህ ማወቅ አለብህ ብሎ ለልዑልም ያስጠነቅቀዋል። ኢዛናም ይሄ ባለው ጊዜ ልዑልም እሺ እኔ እኮ አውቃለሁ እና ምንም ጨዋታም አልተጫወትኩም ብሎ ልዑልም ለይዛና ይነግረዋል። ታዲያ ይህንን ነገር እውነት መሆኑና እውነት እንደገደልካት እንዴት ላውቅ እችላለሁ ብሎም ይጠይቀዋል። መልሱም እሱን ራስን በአይነህን ታየዋለህ። ኦን ላይ እግባና ጠብቀኝ ይልና ስልኩ ላይ ባለውንም ፎቶ ወደ ኢዛና ይልክለታል። ልዑልም ፎቶውንም በላከለት ሰዓት ኢዛና አሁንም ሌላ ነገር ያስባል። ለልዑልም እኔ ይህንን ብቻ አያሳምነኝ፣ ነገር ግን እውነተኛ ሬሳዋን ማየት እፈልጋለው ይለዋል። ልዑልም በጣም ይበሳጭ እና ምን እያልከኝ ነው መጀመሪያ ግደላት አልከኝ፣ ገደልኳት፣ በፎቶ እንዲያሳይ ቼክ። ታዲያ ምንድን ነው ይሄን አክል ብሎ በሚለው ሰዓት እኔ ነግሬሃለሁ አንተን ወንድምህን የምትፈልገው ከሆነ የምልህን ሁሉ መስማት አለብህ ብሎ ለኢዛና በጣም ተቆጥቶ ያናግረው ለልዑልን በጣም በቁጣ ልዑልም ይሄ ባለው ጊዜ ኢዛና ያለውም ነገር ከማድረግ ወደ ኋላም ስለማይል ስልኩም ጆሮ ላይ በዘጋበት ሰዓት ኢዛና ልዑልም አሁን ወደ ዜማዬ ስልክ ይደውላል። ዜማዬም ሮጣ ወደሱ ስትደርስ ግን ደግሞ ዜማዬ ላይ በቁጣም ሲያዋራት ነበረ። ተሳካልህ ወይ ወይስ እንዴት ሆነለች ስትለው፣ አንቺና ምኛየው ጉድ ሆንኩኝ፣ ወንድሜን አደጋ ላይ ጣልኩት ብሎ ዜማዬንም ይቆጣታል። ምንድን ነው የተፈጠረው? እናት ምን እንደተፈጠረ ሁሉም አስረዳኝ፣ ትለዋለች። እሱም ያው ዜማዬን የውልሽ ዜማዬን አንቺ ያልሽኝን ሁሉ አደረግኩኝና እሱ ግን ወንድሜን አልለቀውም፣ አንተ አስክሬኗን ካላሳይኸኝ ብሎ የውልሽ፣ በአንቺ ባልሽኝ መሰረት ወንድሜን አደጋ ላይ ጣልኩት ብሎ ዜማዬ ይነግራታል። ዜማዬም ታዲያ እሱስ አሁን አየክ ጨዋታውን፣ እየተጫወተብህ ነው ና ይህንን ሊል አይችልም። ይሄ ደግሞ የሚፈልገው ሌላ ነገር ነው። ስለዚህ አንተ ተረጋጋ፣ አሁንም ሌላ ነገር ማድረግ እንችላለን ትለዋለች ዜማ። ይሄ ባለችው ሰዓት ልዑልን በጣም ስሜታዊ ስለሆነ ምክንያቱም አሁን ላይ አንቺ ምናልባት ከናቲ ጋር ሆነሽ ምናልባት ከአቤኒ ጋር ሆናችሁ አብራችሁ ስላላሳለፋችሁት መሀላችሁ ስለገባ አንቺ ከአቤኒ ጋር ስለለየሽ አንቺ ማሳልፈሽ ሰጥተሹ ሊሆን ይችላል ብሎ ዜማዬም ላይ በጣም በቁጣ ያናግራታል ልዑልም። ይሄ ባላት ጊዜ ዜማዬ አሁን ላይ በጣም ተናድሃል፣ ምናልባት ስትረጋጋ እናወራለን ብላ ትታው ትሄዳለች። ልዑልም ለብቻውንም ቁጭት ይዞት ኢዛናም ባደረገው ነገር በውስጡ በጣም ተጎድቶና ከፍቶት ይገኛል። አሁን ላይ ዜማዬ መንገዷንም ጀምራለች። እኔንም ይህ ሁሉ ስቃይ ላሳልፈ ላደረጉኝ ሁሉ ዋጋ አስከፍላቸዋለሁ ትላለች። ልዑልም ኢዛና የሚለውንም ነገር አደርጋለሁ ብሎ ሳይሆን፣ ምንም እንኳን በስሜት ተነሳስቶ ልዑል ዜማዬንም ቢያስከፋት ከልቡም አልነበረም። አዳም ከቤት ከአቤኒ ጋር ተጣልቶ ይወጣል። ሶስተኛውም ሰው ወደ እድል ስልክ ይደውልና እድል ዛሬ መገናኘት አለብን ብሎ ይላታል እሷ ምንድን ነው ምን ችግር አለ ወይ ብላ ብትጠይቀውም እንገናኝ አልኩሽ እንደ ሁሌውም በአስር ሰዓት ላይ በምንገናኝበትንም ቦታ ተቀጣጥረው እዛ ቦታ እንድትገኙ ብሎ ያዛታል እሺ በጣም አስጨንቀኸኛልና ምንድን ነው የተፈጠረው ነገር ብላ ትጠይቀዋለች የነገርኩሽን ስሚኝና ዝም ብለሽ ብቻ ነው ይላታል ሶስተኛውን ሰው ከላይ ሆኖ የሆነ ነገር አግኝቶና እነሱንም ዋጋ ሊያስከፍላቸው አስቦ ይገኛል። እድል በጣም ተጨንቃና አሁን ደግሞ ምን ተፈጠረ፣ ምን አይነት ጣጣ ነው ብላ በውስጧ ትብሰጨጫለች። የኑሀ ወንድም አቤልም ከኑሀ በመንገድ በምትሄድበት ሰዓት ተከትሏ ተደብቆ ከቤት ስትወጣ ኑሀ ቁሚና ማዋራሽ ነገር አለ ይላታል። ኑሀም ወንድሜ ብላ ዞር ስትል ምንድን ነው ምን ሆነሃል ወንድሜ እያለች ስትጠይቀው ነበረ አቤልም ይኸውልሽ ነዋ አንቺ በመንገዴ እየገባችብኝ ነው እናም ካሁን በኋላም እንድታቆሚ እፈልጋለሁ ይላታል እናንተስ ምንድን ነው የምታደርገው አንተ ትክክለኛ መንገድ ላይ ካልሆንክ እኔም ሁሌም አለሁኝ ከፊት ለፊትህ ትለዋለች አንቺ ማን ስለሆንሽ ነው እና ከፊት ለፊቴ የምትገኘው ብሎ ወንድሟም አቤል ለነዋ ይነግራታል ላስታውስህ ከረሳኸው እኔ እህትህ ነኝ፣ ትለዋለች እኔም አንቺ እኔንም ከረሳሸኝ ታላቅሽ መሆኔንም እንዳትረሺ ብሎ ይላታል። እና ደግሞ ይህን ነገር ካላቆምክ ሁሌም ቢሆን ታገኝኛለህ እንዳልኩህ ነው። አንተ የፈለግከውን ነገር ማድረግ ትችላለህ፣ ብላ ንሆም ለወንድሟ ታስጠነቅቋለች። ስምኝን አንቺ እህቴ ነሽ ነገር ግን በመንገዴ ከገባሽና በምፈልገውም ነገር ላይ ካስታውሽኝ አስቢው አሁን ላይ አንቺ ምንም ልትሰጭኝ አትችም። ቢያንስ አንድ ሚሊዮን ብር ልትሰጭኝ አትችም ይላታል። አስበው እስኪ ይሄ ብር አለ ብለን ካላት ሳነስብ በፊት እየኖርን አይደለ እንዴ ብላ ኑሀም ለወንድሟ ስትለው፣ የውልሽ አስጠንቅቄሻለሁ፣ በመንገዴ እንዳትገቢ፣ ድጋቢ ባገኘሽ፣ በመንገዴ ባገኘሽ እህትነቴን እረሳውና ማደርገውንም አላውቅም ብሎ ኑሀም ላይ ዝቶባት ይሄዳል። አቤል አሁን ላይ ደጋሚ ከኑሃ ከተለያየ በኋላ ስልክ ወደ እድል ይደውላል ። እድልም ስልኩን ስታነሳው እሱ ስለነበረ ይሄ ሰውዬ ደግሞ ምን አስቦ ነው ብላ በጣም ተጨንቃም ነበረ። ስልኩንም ታነሳለታለች። ምንድን ነው አላበዛችሁትም ወይ አይበቃችሁም እንዴ? እስካሁን ጠበቅኳችሁ። ና ምንድን ነው ሀሳባችሁ? ብሎ እና ከኔ ያመለጣችሁ ከመሰላችሁ ተሳስታቸዋል ብሎ ስልኩንም ይዘጋባታል። እድል ጭንቀት ውስጥ ትገባለች። በአንደኛው በኩል ኢዛና፣ ሌላኛው ደግሞ ከላይ ሆኖ ሶስተኛውንም ሰው ተቀጥሯቸውና በመሀል ትሰቃያለች። አሁን ላይ ዜማዬ ሁላቸውንም ዋጋ ለማስከፈል አንድ ብላ ቆርጣ ተነስታለች።